የጋራ ቤታችን አዲስ አዲሳችን የህብረት መነሻ የጋራ ቤታችን እጅንትጨርሶ አለማ ሆናለች። አዲስ አበባችን እንደ ስማ ሆነች። አዲስ አበባችን እንደ ስማ ሆነች። ልፋትን ጨርሶ መቋጫ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 እነኝን አማራጮች መነሻ በማድረግ በከተማችን ላይ በርካታ ቤቶችን ስንሰራ ቆይተናል። በነኚህ በአምስቱም አማራጮች በሰራናቸው ስራዎች በዚህ በለውጥ ዘመን በሰባቱ አመታት ከ380ሺህ በላይ ቤቶችን ከተማችን ላይ ማቅረብ ይችለናል። ከለውጡ በፊት በነበረው 17 አመታት ተገንብተው ለህዝቡ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 የሚተገበርባቸው አብሮነትን ለማጠናከር የሚቻልባቸው ናቸውና ወደፊትም በዚህ ስታንዳርድ ነው ከተማችን ላይ ቤት መገንባት አለበት። በግሉ ዘርፍ የተሰማራችሁ እና የምታለሙ አልሚዎችም ቤት ብቻ ገንብታችሁ መስጠት አይደለም፣ ከእናንተ የሚጠበቀው የምትገነቡት ኔበርሁድ ነው። የምትገነቡት የመኖሪያ ቤት አካባቢ ነው። እዚህ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 እኛም የግሉም ዘርፍ ግንባታችንን እንቀጥላለን። እናንተ ብቻ በደንብ ዝግጁ ሁኑ ማለት እወዳለሁ። በመጨረሻ በ2018 መቶ ሺ ያክል ቤቶችን ለመገንባት እንዳቀድንና አብዛኛዎቹንም እንደጀመርን ይታወቃል። በ2018 ከኛ ጋራ እነህን ፕሮጀክቶች ለማሳካት ወደ ውል የገባችሁ እንዲሁም ዝግጁ የሆናችሁ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 እንድናሳካ አደራ ማለት እወዳለሁ። የገነባናቸው መሰረተ ልማት የጋራ ናቸው። እንንከባከባቸው፣ በአግባቡ እንጠቀምባቸው። ስንችል ደግሞ አዳዲስ እሴቶችን ጨምረን ስታንዳርዱን ከፍ እያደረግን እንሄዳለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አርጌ አመሰግናለሁ።